አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደና የተከበራችሁ የቻናል ቤተሰቦች ሰላም። ዛሬ እንግዲህ ጅምላ የጥያም ቦጎቦክነው የመጣውትኝ እንግዲህ በጣም መልካም ትዝታያ ስለነበረ ነበረ ነው እና ዛሬ በጣም የምፈልገው ቦታ ላይ ሄጅ እመጥቻለሁ ማለት ነው። ምትመና ሁሌ የምትመና ነበር እዚህ ያለው ሳለ አገሩኝ የራሱ በቃ በጣም እፈልግ ነበር። ሱብሀናላ ግን ማለት ነው። እናንተ የምትፈልጉትን ነገር አግኝታችሁ ታውቃላችሁ? ካላህ በቃ ለህ ያደርግልኛል ብላችሁ አለምንም ምክንያት ምንም ነገር ሳይኖራችሁ ግን በቃ እዛ ቦታ እኮ እደርሳለሁ፣ ያን ነገር እኮ አገኘዋለሁ ብላችሁ ፈልጋችሁ ሆኖላችሁ ያውቃል? እኔ አልሐምድሊላ ረብላለሚን የራሴ ምኞት ነው እንጂ በጥቂቱ እንዲሆን እየተመኘው። ሌላም ነገር ብፈልግ አላህ እንደሚሰጠኝ ምንም አልጠራጠርም ማለት ነው። የፈለግኩትም ሁሉ አላህ እንደሚያደርግልኝ ማለት ነው። እና የምፈልጋቸው ነገሮች ሁሉ፣ በቀልብ የማቀዳቸው ነገሮች ሁሉ ሂደት በሂደት ሆነው አገኛቸዋለኝ። እና መድና፣ እኔ ድሮ አገር እያለሁኝ ነበር የምፈልገው በቃ መድና መሄድ። በቃ መድና በጣም የአላህ ግቤ በቃ ተውት። እሱ በሆነ ምክንያት አመጣኝ በቃ ምንም በሸቃላ ገጥም ሊሆን እኮ እዛ ሀገር ያመጣኝም ግን አልሐምድሊላ በቃ ብዙ በዚች ምድር ላይ ሙስሊም ሆኖ መድናንና መካን የማይመኝ ሰው የለም። ሙስሊም ሆኖ ማለት ነው። እውነት ስለ ሃይማኖቱ ስለ ድምጠለቅ ብሎ የሚያቅ ሰው መድናና መካን የትመና የትመና ምንም ቀርቶበት እዚህ ቢረገጥ እና ለአርጓይቶ ሰግዶ ዑምራ አድርጎ ሐጅ አድርጎ በሄድ ማንም የፈለገዋልና እኛ ደግሞ በቻል ነው አቅማችን በቻለው ማድረግ የምንችለውን አድርገና ገና አላ ላይ ቀበል ሄዱ አያን እንጂ መዲናን በዚህ መልኩ ዚያር አድርግ ያለው ሄጄ ማለት ነው። በጣም ነው ደስ ያለኝ ከምላችሁ በላይ የእውነት ከምላችሁ በላይ በጣም ደስ ብሎኛል። አልሐምዱሊላሂ ረብል ዓለሚን ወልክል ሐምድ ወልክል ሽኩር እና እህቶቼ ላይክ ሰብስክራይብ ሸር እያደረጋችሁ እና ብዙ አያችሁ ብዙ አጅነብይ ሴቶች ናቸው ያሉት። መሻ አላ ተባረከ ራህማን ከዚህ ሀገር ዜጎች ደግሞ የሌላ ሀገር ዜጋ እንትን ይላል ማለት ነው። ይበዛል በጣም ብዙ ሰው አለን። ይበርቁበት ሰዓት እና በጣም ነው ደስ ይለኝ የመጣሁት። ትረጋጋላችሁ ሆነ የሚሰማችሁ ነገር አለ። ወት ላይ በቃ ዱንያ ባይኖረኝ ጉዳዩ ነው። የምን ዱንያ ነው፣ እዚህ በኖርኩ ትላላችሁ። ብዙ ነገር ትትመኑን ወላ ላዚም ሄዳችሁ ሞክሩት ማለት ነው ሄዳችሁ ሞክሩት። የቀልብ መረጋጋት ያጣችሁ ሰዎች፣ የምትጨናነቁ ሰዎች ወላ ቅርብ ላይ ካላችሁ መካ ያላችሁ ወደ መካ አካባቢ ያላችሁ ወይም ጅዳ ምናምን ሄዱ፣ መካ ወደዛ ወደ መድና ያላችሁ ደግሞ ሄዱ ያኔ። እጃዛ ቤት ሄዳችሁ ከምትቀምጡ ወላ ሂዱ ወደ መድና አላችሁ ምሳሌ፣ ሄዳችሁ ዙር ሰዓት ሳይደርስ ወይም አሶራ ሄዳችሁ ሰግዳችሁ ቁጭ ብላችሁ ተረጋግታችሁ እዛ ብትመጡ ወላ ተረጋግታችሁ ነው የምትመጡ ማለት ነው። የልብ መረጋጋት ነው የሚሰጣችሁ በጣም ነው ደስ የሚለው። እዛ ቦታ ላይ ሄጀን ብዙ ነገር በቃ ብዙ ነገር የታድሶ ነው የመጣሁት ማለት ይቻላል እንዴ ሌላ ይረብላል ማለት ነው አላህ ደግሞ ዱአይን ይቀበለኝ ኢንሻላህ በቅጣይ ደግሞ በራሴ ብር ብር ኑሮኝ ሀገሬ ገብቼ ለሀጅ ለኡምራ እንደምመጣ እርግጠኛ ነኝ ኡምራዬን አልጊ ሀጅን አልጊ እንደመርከባ ባለቤቴ ጋር ተስፋለኝ ማለት ነው ኢንሻላህ ብሎም ቤተሰቦችንም እንደማስተበግ ናት አባቴም ተስፋለኝ አሁን ተስፋ አልቆርጥም ምክንያቱም አላህ ያደርግልኛል እያደረገልኝ ነው ምንም አላጎደለብኝም ያደርግልኛል ማለት ነው። እናንተ ብቻ ፈልጉ። ስትፈልጉ ደግሞ ከሰው ልጅ ሳይሆን ካላህ ፈልጉ ማለት ነው። ካላህ ከፈለጋችሁ ምንም ነገር ወላህ ይሳካል። እመኑ ደግሞ እመኑ። ማለት ያንን ነገር በቃ ካላህ ስጠይቅ ይሆንልኛል፣ ያደርግልኛል ብላችሁ ወላህ አመኔታ ቃላችሁ ማለት ነው። ምንም ይሁን ይደረግላቸዋል። ሳታስቡት ያ ነገር መሆኑ የምታገኙት ማለት ነው። እኛ ችግራችን ምንድነው? የሆነ በ በራሳችን ስኬታማ እንደምንሆን በራሳችን በቃ ስራ ላይ እንደምንወድቅ ከሰው ምናምን ነው እንጂ ብዙዎቻችን ፈጣሪያችን ጋር ያለውን ኮንታክት በቃ በጣም የቀዘቀዘ ነው ማለት ነው። እና ደግሞ ዝም ብሎ ከላይ ማስመሰል ደግሞ አይሰራም። እራሱ የውስጥ እምነት ይጠይቃል። ማስመሰል ብቻ ሳይሆን የውስጥ እምነት ይጠይቃል ማለት ነው። እና እላን ካመናችሁበት የምትፈልጉት ደረጃ ትደርሳላችሁ፣ የምትፈልጉትን ቦታ ታያላችሁ፣ የምትፈልጉበት የፈለጋችሁ ነገር ሁሉ ይሳካላችኋል። አንድ በአንድ ማለት ነው እና አልሐምዱሊላ ረብልዓሊሚን እኔ ዛሬ በህይወቴ ላይ በቃ አንድ ግብ የምለው መዲና መሄድም እና መካ መሄድም በጣም ነው ደስተኛ። ወንኮች በመሄድ በማየቴ የራሱ ማለት ነው እና አልሐምዱሊላ እናንተንም አለ ያሁን ፍቃቼ ነው። ውድህቶች፣ አላህ የልብ መረጋጋትን ይስጠን። ይሰራ ነው የሚባረክልን ያው ድ እያረኩላችሁ በተለይ ልምዳም ቆመች ነው ማድረገው ለእናንተም ማድረገው የኔ ምስኪኖች ማለት ነው እና በጣም ደግሞ አስደስታችሁኛል። ከትናንት ወደ እያለቃቀስኩ ነበር የመጣሁባችሁ ላይክ ማድረጋችሁኛል ቪም ጨምሯል። በጣም አመሰግናለሁ። ሽኩረንጅ ጅዛኩም ላ ኸይረን እንደጋ ሰብስክራይብ እያደረጋችሁ ስለሆነ በጣም አመሰግናለሁ። አሁንም ሰብስክራይብ ላይክ ሸር ማድረጋችሁን አትርሱ። ገድፉኝ ማለት ነው እኔ የታችሁን ገድፉኝ። እኔ አንድ የመዳም ቅመም ስለወንጉ ማለት ነው በጣም ስለለፋውኝ ስለደከመኝ እገዙኝ እስኪ የኔ ቪዲዮ አይታችሁ እገዙኝ። ከዛ እኔ ደግሞ እኔን ብታግዙኝ፣ ው ግዳፍ ነው ይሄ ብር ባሰጡ ብር የሰጣቸው ያክል ነው። ለእኔ ግዳፍ ነው። ቻናሌን ብታሳድጉልኝ ለእኔ ይጠቅመኛል ማለት ነው። ለእኔ ለስራ ይጠቅመኛል። ስለዚህ እኔ ደግሞ ከፈለኩት ያኔ እናንተ ብታግዙኝ፣ ለእናንተም ሀሪፍ ነው ብዬ አስባለሁ። ወንድሞቼ እና ደግሞ በእምነታቸው ላይ ጠንክሩ። በተለይ ሙስሊም እህቶቻችን ቲክቶክ ቲክቶክ እያላችሁ ቲክቶክ ላይ ከመገላለጥ ሙዚቃ ላይ እየሄዳችሁ ከመጨፈር ሙዚቃ የምንድን ነው እያቀናበራችሁ ከመጨፈር በቃ አልሆነ አልሆነ ቦታ ላይ ከምትገኙ፣ ቅራታችሁን እየቀራችሁ ስራችሁን ሲሰሩ እንግዲህ የልብ መረጋጋት ከፈለጋችሁ፣ ገንዘባችሁን እንዲባረክላችሁ ከፈለጋችሁ ስገዱ በአላህና የአምናችሁ ታታጋሩ እንደገና ደግሞ መሰረታችሁን እየሰገዳችሁ ዱአ እያደረጋችሁ ሲኖራ ሲመቻችሁ ሌላ ቦታ ከመሄድ ብር ኑሯችሁ የሆነ ቦታ ሆነ ቦታ ከመሄድ መካ መዲና እየሄዳችሁ ያራርጋችሁ ትመጡ ሰብሰብ በብላችሁ በጣም ሀሪፍ ነው ብዬ አስባለሁ። ወይም በጣም ደስተኛ የምትሆኑት በጣም ነው የልብ መረጋጋት የምታገኙት። ያሰባችሁት ሁሉ ይሳካላችኋል። በጣም ብቻ እንጃ ይሄ ነው ምላችሁ ስሜቱን ይሄ ነው ብዬ ለመግለጽ ይከብደኛል እኔ ማለት ነው። መዲና ላይ ስሄድ እኔ አይደለም እዛ የመስጅዱ ህጅ ሳይ ሳልሄድ በፊት ገና ገና መዲና ላይ ስገባ ማለት ነው የተሰማኝ ስሜት ነው የምናውቀው ማለት ነው። በጣም ማም ነው ወላሂ ደስ የሚለው በቃ ዓለም የሞላቸው ዓለም የተሳካ የላችሁ ነው የሚመስላችሁ ማለት ነው። እዛ ቦታ ላይ እኔማ ህልም ነው እንደ እያልኩ ህልም ነው እንዴት እንዴት አይነት እድልኛ ቡ እዚህ ቦታ ላይ እየተረገኩት ና ወላይ ብዙ ነገር ነው ያሰብኩት ማለት ነው። እና አልሐምዱሊላህ ረብ ልዓለሚን ያ ረቢ አ ወለህላዚ ምን ይሳነ አልሐምዱሊላህ ሹክር ወል ሹክር ወለከልሓምድ ያ ረብል ዓለሚን ከዝህም በላይ ትመና ብዙ ነገር ለምታረግል ከዝህም በላይ ምስኪኖችን ሁሉ ሐጅ ዑምራ ማስደርጋላይ ያስደርገኝ ይስጠ ይስጠኝ ና ልስጥ ወለህላዝ ምስጠንብላይ እና ኣባቢ ኢማናት ትጡ እንደዚህ በቃ ዱአ እያደረጋችሁ ደግሞ ሀገራችን ገብተን እንመጣለን። እንደው መልሰን ሄደን ማለት ነው። ሄደንም እንመጣለን፣ ብር ይሰጠናል አላህ። ምን ቸገር ምን ይቸግረዋል ብላችሁ እና በተረፈ ደግሞ ማለት ነው አታጨናንቁን። ኢትዮጵያ ያላችሁ ሰው አታጨናንቁን ነውእ ነው። እኛ በነገራችን ላይ ኢትዮጵያ ያሉ ሰዎች ያጨናንቁና ትንሽ ችግር ችግር ችግር ችግር ነው የሚያወሩት። እና እንደዚህ ችግር ችግር ሲያወራችሁ ወይ ብር ብር ስለቋችሁ ማለት ነው ለዱ ወደዚህ ቦታ ላይ ትረሷቸዋላችሁ በቃ እነሱም ዝም ያደርጋቸዋል። እነሱ ዝም ነው የሚሉት። በቃ ጸጥ ረጭ ነው የሚሉላቸው። አይጠይቋቸውም ችግር የማያወራቸውም እነሱ የራሳቸውን ሕይወት ኑረው እናንተ የእነሱ ቤት አንዲት ነገር ላታቀኑላቸው። እዚህ ኑሮ ውድ ነው ረ አንቺ ዛ የኖርሽ አንቺ፣ መሻላ፣ አንቺ መታድለች ምናምን ይሏቸዋልና አዋ፣ አልሐምዱሊላ እድለኛ ነን።

ይህንን ይመስላል የዛሬው ውሎ ማለት ነው። እንደዚህ ያው ተደንደት ተደሰት ላሳውቃችሁ ጊዜ ነው። በጣም ደስ ብሎኝ ስለተመለስኩኝ የልብ መረጋጋት አግኝቼ፣ ብዙ ነገር በጣም ብዙ ነገር አግኝቼ ነው የመጣሁት። የሚሉ ቦታ ላይ ሄጄ ማለት ነው የመካን ውሃ ዘምዘም የዘምዘም ውሃ ስጠጡ ማለት ነው ራሱ የምሰማችው ስሜት አለ። ያ ሰላም እና ሀባቢ ቲቪ ላይ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ አድርጉ፣ ሸራ አድርጉልኝ እሺ ላይክ አድርጉ። በቃ አይታችሁ አትረሱ። ኮሜንት ደግሞ ጻፉልኝ። አሰባሳይታችሁ ኸይር ምን መጥፎ ጣፉ መጥፎ ነገር ብዙ ብሎ ራሳችሁ ነው እናገበኝና ጥሩ ነገር ከጻፋችሁ ደግሞ በጣም አመስግኜ የሚስተካከል ነገር ካላችሁ ጻፋፈዬ ታግኝኛለችሁ በቀጣይ ማለት ነው እና ይህ ሁሉ መታወቻ ሰዎች እየቻሉ በተለይ ስልፕን እንዱሲያ ማሻላ ተባረከ ረህማን ጣም ጎበዝ ናቸው ሙስሊሞች ስልፕን እና እንዱሲያ በጣም ደስ የሚሉ እዚህ ቦታ ላይ መካም ላይ የምትዋቸው በብዛኛው እነሱ ናቸው። በቃ ወገዞች ናቸው ማለት ነው እና አያቸው አሉ እዚጋ ማለት ነው እና በጣም ደስ የሚሉት ያሰላሙት። ሙስሊም ሆንክ የምታደርገው ምንም ዜጋ ሆኑ ምንም ሆኑ ትግባባላችሁ። አሰላሙ አሊኩም፣ በቃ አንድ ቃል አለ የሚያገናኘን እራሱ አሰላሙ አሊኩም ስትላቸው ዋአሊኩም ሰላም አሊ ረመቱላ ወበረቃቱ። በጣም ነው ደስ የሚሉት። በቃ ብዙ በብዛኛው ደግሞ አረበኛ ይችላሉ። የቀሩት በብዛኛው ይችላሉ አረበኛ። ኬት ሀሊክ ይችኋል እኛምን እንደዛ ምናምን ደስ ይላሉ። በቃ ማለት ነው እነዚህ ጋር እኔ እዛ ተቀምጬ ብዙ ሰዎች ጋር ተግባብቻለሁ ማለት ነው። እና ደስ ነው የሚሉት በአብዛኛው አጀነብዬ ናቸው። ፓኪስታን ያለ ባንጋል ያለ ህንድ አለ። በአብዛኛው ደግሞ እንትን ነው ስፊፒኒና እንዲ ሩሲያ እንደዛ እንዛ ናቸው። በጣም ነው ደስ የሚሉት ማለት ነው። ከአንዳንድ ቦታዎች ደግሞ እንትን አለ ደግሞ ምንድነው ማነው ሊስጤን አለ በየተለየ ዜጋ ነው ያለ ያ ሰላም ያ ሰላም ያ ሰላም እና በጣም ደስ ይላል ማለት ነው። እዛ ቦታ ላይ ስትሄዱ በጣም ሰዎችን ራሱ ስጥታወት እድስታላቸው በየተለየ ዜጋ ሆኖ ሲዋደዱ ሲተዛዘሙ ያላቸው በቃ ሲከባበሩ ሁሉም በቃ ይህ ሁሉ የምታዩት አላህን የሚፈራ ህዝብ ነው። አላህን ስለሚፈራ አላህን ስለሚወድ ነው እዚህ ቦታ ላይ እየመጣው ማለት ነው ደስ የሚሉት። አላህ ይጨምርላቸው፣ አላህ ይቀበላቸው፣ ርዋቸውም መጉል ያደርግላቸው አላህ በጀነት ደግሞ ይጀመን ኢንሻላህ። ሁላችንን ማለት ነው ሚዜም አሁን ደስ ይላል። ሴትነት ደስ ይላል፣ በጣም ደስ ይላል። በቃ ሁሉ ነገር የሴት መካ በጣም ነው የሚያምረው። መድና ማለት የተሳሳ መካ እና በጣም ነው የሚያምረው። ይሄን ያሳየ ጌታ አላህ። የማውቀው በቴሌቪዥን ነበር ማለት ነው። ቴሌቪዥን ላይ ሳይው ወይ የተመና ነበር ሄደሽ አይደል? ደስ ይበታዎች ራሱ ማለት ነው እንላችኋለሁ መሰላችሁ ኢንሻላህ። አንድ ቀን ነው የምለው መድናት ይሻል መካድ ይሻል። መካ እንኳን ብዙ ጊዜ ህጅ አለሁኝ የሚሰራባቸው ሰዎች አመላልሰውኛል። አላ ጊዛቸውን ይባላቸው። በራሴም ህጃ ቃለው ማለት ነው ነው በጣም ነው ደስ ያለኝ። ዛም ህጅ ግን መዲና አንዴ ና አንዴ ነው ያልኩት። ግን ወላ ህጄ ከመጣው በኋላ ማለት ነው ህዱብኝ ህዱብኝ ነው የሚሉ ሁሌ። አሁን ይናፍቀኛል መሄድ ይፈልጋለሁ ማለት ነው። ካለሁበት አንጻር ነው እሄዳለሁ፣ ደግሞ እሄዳለሁ ኢንሻአላህ። በጣም ደስ የሚል ቦታ ስለሆነ ሁሌ ይናፍቀኛል፣ ነው መሄድ ይፈልጋለሁ እና ለዛ ቡሁን መድና ቡሁን ቤት መና መስካ መድና ቡሁን ተመና ጅዳምን እያደረኩ ነው። ግን እኔ ሌላ ቦታ ብሄድስ እና ደስ ይላል። እላችኋለሁኝ ሞክሩት። እናንተ ስትሞክሩት ደግሞ ኮሜንት ላይ ትጽፉልኝ አላችሁ። ሄዳችሁ እስኪ የመጣችሁም ጻፉልኝ፣ እስኪ እኔ በዚህ ቀን እጄ ነበር ብላችሁ ጻፉልኝ ማለት ነው። ምን ተሰማችሁ እዛ ሄዳችሁ፣ ምን ተሰማችሁ? እኔ በቃ ወይ ይሄን ጻፉ ማለት ነው። ደስ ይላችኋል ብዬ አስባለሁኝ? ያው ግን ጻፉ ኮሜንት ላይ ማለት ነው። አህባቢ በተረፈ በጣም የምወዳችሁ የማከብራችሁ ከብራችሁ ላይክ የምታደርጉልኝ ሰዎች፣ አሳባስተታችሁን የምጽፉልኝ ሰዎች፣ ሸር የምታደርጉልኝ ሰዎች አላሰባችሁትን ሪዝቅ ይስጣችሁ ማለት ነው። እህቶቼ የእረፍት እንጀራ ይስጣችሁ። እኛቶች እንቁነን አላህ Subhanahu Wa Ta'ala ነው የፈጠረን ውብ አድርጎ አልቆ ነው የፈጠረው፣ ማለት ነው እና እኛ ያላ ፍጥረታቶች እስከሆነ ድረስ አልሐምዱሊላህ ረብል አለሚን እያልን ተዋደን ተዛዝነን መልካም ነገር ሰርተን እንሞታለን ማለት ነው እንጂ ሞት አይቀርም፣ አደለም? ሞት አትቀርም። ወደ ሱ በየቀኑ እየቀረብን እስከሆነ ድረስ ኸይር ስራ እንስራ። እያንዳንዱ የምንሰራቸው ስራዎች እየፈተሽን፣ ስራ ብቻ ሳይሆን ብር ለማግኘት ብቻ ብሆን መሯሯጥ ያለብን እንደዛ፣ አንዳንድ ጊዜ እየሄዳችሁ አላህ እርዳ ተገናኙ ማለት ነው። ቤታችሁ መሆናችሁ እርግጥ ሴት ልጅ የኔ የትም ሄዳ የጠበቅባት ልጅ ከሆነ ብታደርግ ብትሰግድ የተሻለ ነው። ደግሞ እንደዚህ ከተመቻችላችሁ እዚህ ሀገር ላይ የሆናችሁ የማይገኝ ቻንስ ስለሆነ እየሄዳችሁ መካና መዲና ለራሳችሁም ደስተኛ ሆናችሁ ብዙ ነገር ነው ጥቅሙ እና ያለ ያደለ ሰው ብቻ ነው እዚህ ቦታ ላይ የሚመጣው። በነገራችን ላይ ያለ ያደለ ነው ብዬ ነው ማስበው፣ ምክንያቱም